እንግዲህ ያው መነሻችን እንደዚህ በስልት ታዝበን አንድ ክላዝ አንድ ክሩዘር የያዘ ሌላ ግሩፕ አለ። የኛ ባስ ሚኒ ባስ አለ። በጉርሱም ወረዳ መዴሮ የምትባለዋ መንደር ወደ ደብሊው ተራራ ወይም ቁንድዶ ተራራ የዱር ፈረሶች ወደሚገኙበት ለመድረስ የምንነሳባት ከስር ያለችው መንደር ናት። የአካባቢው ሰው እንደምታዩት ለጉብኝት የመጡ ቱሪስቶችን የሀገር ውስጥም የውጭ ሀገርም ለማየት እንደዚህ ተሰብስበው በጉጉት መጥተዋል። ከኛ ቀድመው ተራራ ጫፍ ላይ የደረሱ ሰዎች አሉ እቃዎቻችንን እንግዲህ ከዚህ ሰብስበን የሚጫነው ተጭኖ ተራራውን ጫፍ በእግራችን ከወጣን በኋላ እንግዲህ ካምፕ አድርገን የምናድረው ተራራው ላይ ይሆናል ጋዜጠኛ ነበርኩ ፊልድ መቀየር አለብህ ስላልከኝ ነው በደንብ ዴቨሎፕ አላደረኩትም እንጂ አሁን እየተለማመድኩ ነው እና እንግዲህ ለተራራ መውጫ እንደዚህ ሙዛችንን እየበላን ነው። ይህ እንግዲህ የእኛ ስሊፒንግ ባግ፣ የምንበላው ምግብ፣ የምንጠጣው መጠጥ የምንጠጣው መጠጥ ቦርሳችን ላይ ገብቷል። ከዚህ በኋላ እንግዲህ ስንት ኪሎ ሜትር እንወጣለን ነው የተባለው። በእግራችን ስድስት ነው ያሉ ሰባት እስከ ተራራው ጫፍ እንግዲህ ሰባት ኪሎ ሜትር እንወጣለን እንግዲህ አካባቢው ሰው በጉጉት ስንት ሰው እንደሚከተለን አብረን የምናየው ነው። እንግዲህ መደሮ መንደር ይችን ትመስላለች። ጥቂት ቤቶች በጫት እርሻዎች ይታያሉ። ግን ልጆቹ በብዛት ከታች መንደር በእግራቸው እኩል ከመኪናው እኩል እየተራመዱ እየሮጡም እየቀደሙ አብረውን የደረሱ ናቸው። ደብሊው ተራራ ወይም ቁንድዶ ተራራ በኢትዮጵያ ብቸኛው የዱር ፈረሶች የሚገኙበት ቦታ ነው። ግን ብዙ ፈረሶች የሉም። ወደ 48 አካባቢ ደርሰዋል ይባላል። ፈረሶቹ አሁን ስንቶቹን እንደምናይ እንግዲህ ስንደርስ እናያለን። ግን እየተመናመኑም ወደ አራትም ደርሰው ነበር ይባላል። ከዚህ በርቀት እንግዲህ የሚታዩ እየወጡ ያሉ ቀድሞን የደረሱ ተራራ ወጪዎች በርቀት ከዚህ ይታያሉ። የአካባቢው ልጆችም ይመስላሉ አንዳንዶቹ አለባበሳቸው ሲታይ። ግን ተራራውም ጫፍ ላይ የደረሱ ሰዎች አሉ። ይህንን ይህች የምትታየው ብቻ ሳትሆን ተራራው ከሩቅ ሲታይ በጣም ፍላት እንደ ጠረጴዛ ቴብል ማውንቴን እንደሚባል አይነት ፍላት እና ጫፉ ላይ ደብሊው የምትመስል ቅርጽ ስላለው ደብሊው ተራራ በተለምዶ በአካባቢው ደግሞ ቁንድዶ ተራራ እየተባለ ዋናው አመጣጣችን እንግዲህ ተራራውን ወደ ሰባት ኪሎ ሜትር የሚገመት ርቀት ይኖረናል። የቁንድዶ ፈረሶችን ማየት ዋነኛው አላማ። በአጠቃላይ እንግዲህ አድቬንቸሩም የጉዞው አካል ነው። እየሄድን አብረን እናያለን። ጉዞአችንን ጀምረናል። እንደ ሂማላያ ተራራ ተጓዦች እንግዲህ

አሷ ታውቃለች በእውነት እኔ አላውቅም። ኦሮምኛ እንጂ እንግዲህ የሰባት ኪሎ ሜትር ድንጋያማ የቁንድዶ ጉዞ ሀ ብሎ ተጀምሯል። የልጆቹ አለባበስ በበስ ደስ አይልም። ስንተኛ ተራራሽ ነው ይሄ?

አራት አምስት ስድስት ጊዜ በድምር ሳሌድ አልቀርም። ሱባ ሁለት ወይ ሶስት ጊዜ። በሱባ ዙሪያ ያሉት ሳሌም እንደ ዳሞቻ ሞግሌ ወጨጫ አ እነሱን ሌላ ማን አለ? ባሌ አንድ ጊዜ ከኃይሌ ጋር ነው። ከማንገድ ነች ስንት ቀን አደራችሁ? ባሌ ደስ የሚለው ዋይልድ ላይፍ በደንብ ታያለች። ገና ከከርከሮዎቹ ጀምሮ ቁንድዶ ከዚህ ጀርባ ነው አደለ? ተርጉም ኤሳ፣ ኤሳ አማን ቁንድዶ አሪፍ የሚደግፍሽ፣ ዱላው በጣም ነው የሚያስፈልግሽ። ግን ሜቢ ጃኬቱን አውልቂውና ወገብሽ ላይ ሰሪው። ድንጋዩ በጣም ነው የሚያስጠላው እግር

አሁን እንግዲህ ማለክለክ ጀምረናል። ተራራ ሲወጣ ድካሙ ብቻ ሳይሆን የትንፋሽ ብቃታችን ነው ቻሌንጅ የሚደረገው። ወጣ

እንግዲህ እቃችንን ተሸክሞ የለመደውን ጋራ እየተጓዝ ነው። በኋላ እሱም እንዴ ከያ ለሰዓት ነው። ችግር የለም፣ ችግር የለም። አራት ሰዓትም ቢሆን እንወጣለን። ብዙ ጊዜ ተራራማ አካባቢ ስንል አካባቢው ሰውጻ ነው ተጨምሮ ምንም ሳይሰማቸው ነው የሚወጡት የሚወርዱት ለእኛ እኛ ነው ብዙ ብንጓዝም ማቃሰታችን አልቀረም። አያ በሁርሳኤ ሁለት ሊትሩ አለ። በኪሴ አንድ ሙዝ አለ። የመጣ ነው። ከፍታ ለማሳየት እንደዚህ ነው። ቁልቁለት ነው ያሉ የተነሳንበት ቦታ ዛካ

ያ ከታች ወደ ላይ ስትረመጅ ግን ኃይለኛ ነኝ። ደስ ይላል፣ ደስ ይላል። አፍሽ ነው ከበደኝ የሚል እንጂ ከእኔ በተሻለ ስትሬንግዝ እየተረመንሽ ነው። ያው እንግዲህ ወደ ላይ ጉዟችን እየተጠማዘዘ ይቀጥላል። ያ የኖቱ ተራራ የቁንድዶ መግቢያ ነው እንጂ ቁንድዶ አይደለም። በአጠቃላይ የአካባቢ መደሮ ይባላል። ጉርሱም ወረዳ ውስጥ ይገኛል።

ተመልሶ ቀጣዩም ያልቃል። ዙም ማድረግ ስለከለከለኝ እስኪ ትንሽ በዱዋል ካሜራ የምቀርጸውን ሜዳውን ብቻ ልቅረጽ። አካባቢው ሰው ጋር እዚህ ታች አሉ። የተነሳንበት ቦታ ደግሞ እዛ ታች ወርዶ ከዚህ ጋር ነው የተነሳን። አየር ናዝም ብለን ገና ሰባት ኪሎ ሜትር እኮ አላችሁ ተብለናል።